ሀና ቀጥታ ከስራ ቦታዋ ሴትየዋ ፍቃድ ስለሰጠቻት ወደ ቤተ ክርስቲያን እየሄደች ነበረና፣ ከዛም እየሄደች እያለ መንገድ ዳር የሆነ ልጅ ቁጭ ብሎ ሲጋራ እያጨሰ ነበረ። ልክ በፊት ለፊቱ ስታልፍ ይመለከታታል። ከዛም ያንን የሚያጨሰውን ሲጋራ መሬት ላይ ይጠልና በእግሩ እርግጥ ያድርግና ይከተላታል። ልጅቷን አንቺ ጭስ አንቺ ጭስ እያለ ከኋላ ይጠራታል። ልክ ሲጠራት ሀናም ወደኋላ ዘወር ትልና ከዛም ልጁ ምንሽ ነው ይላታል። እኔ ነው ስትለው፣ ሀናም አዎ አንቺ ነው እንዴ አላወቅሽኝም እንዴ ሲላት፣ ሃናም አይ አራውቅ ያለውኝ ትለዋለች። ከዛም ሀና ስላላየው ነው ይቅርታ ብላ ስትለው፣ ልጁም አስደነገጥኩሽ እንዴ በጣም ይቅርታ ይላታል። ከዛም ሀናም ይቅርታውን ችግር የለውም በማለት ትመልስለታለች። እንዴት ነህ ስትለው፣ ልጁም አለሁልሽ፣ እንዴት ነሽ አንቺ ይላታል። ከዛም ልጁ ቀጠል ያደርግና በዚህ ፀሐይ ወዴት እየሄድሽ ነው ይላታል። እሷም ነጠላ ለብሼ ወዴት የምሄድ ይመስልሃል? በማለት ትለዋለይ ከዛ ባሃና የት የሚሄድ ይመስልሃል ቤተክርስቲያን ነዋ ስትለው ልጁም ቤተክርስቲያን በዚህ ሰዓት ይላታል። አዎ በዚህ ሰዓት ምን ችግር አለው? በማለት ስትለው ከዛም ልጁ እኔ እንጃ ስለ ቤተክርስቲያን ብዙ ሙቀት የለኝም፣ ማለቴ በዚህ ሰዓት ቤተክርስቲያን ይኬዳል እንዴ በማለት ይጠይቃታል። ከዛም ሀና በጣም ስለተገረመች እንዴ አንተ ሄዲህ አታውቅም እንዴ? ትለዋለች። የት ነው የሚሄደው ሲላት ቤተክርስቲያን ነዋ ትለዋለች። ከዛም ልጁ ምን ሊሰራ ነው የሚሄደው በማለት ሲላት ሀና አሁንም በግርምት እንዴ ትለዋለች። እንዴ ኧረ ምን ሊሰራ ነው አይባልም በማለት ስለዋለኝ። ከዛ ልጁም እና ታዲያ ምንድን ነው የሚባለው ሲላት ሀናም ሰው ሁሉ የሚሄደው ምን ሊሰራ ነው ቤተክርስቲያን በማለት ትጠይቀዋለች። ከዛም ልጁ እኔ ምን አውቃለሁ ቤተ ክርስቲያን የሚሄዱትን ብጠይቂያቸው አይሻልም በማለት ይመልስላታል። ሀና ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰብ፣ ወይ ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ፣ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ከዛ ሀና አሁንም ልጁን እየቀለድክብኝ ክብኛ፣ አይደለም አይደል? አንተና ሴር እኮ የምትቀልዱትም ምራችሁም አያስታውቅም በማለት ትለዋለች። ከዛም ልጁ ከዛም ልጁ ቀልዱን እንዳልሆነ ይነግራታል። ከዛም ሀና እና ታዲያ በተክርስቲያን ሰዓት ትሄድ፣ እንዴት ነው የምትኖረው በማለት ጥያቄ ታቅርብለታለች። ከዛም ልጁ ሀናን አቦግራት ታጋቢ መኖርና ቤተክርስቲያን መሄድ ምን ያገናኘዋል በማለት ይመልስላታል። ከዛ ሀና ጌታዬ ሆይ ምንድን ነው የምታሰማኝ? ቆይማ፣ ምንድን ነው የምታወራው በማለት ስትለው፣ አንቺ ያምሻል እንዴ አሁን። ለማንኛውም እኔ የመጣሁት ከጓደኛዬ ጋር ስለተቀያየምኩኝ እንዴት ታስታርቂ ፈልጌ ነው በማለት ይነግራታል። ከዛ ሀናም እሷ ቤተ ክርስቲያን ልትሄድ ስለነበረ እንደዛ ከሆነማ ከኔ ጋር ቤተ ክርስቲያን እንሄድና ቤተ ክርስቲያን ሄደን የተጣላችሁበትን ምክንያት ስትነግረኝ ከዛ በኋላ ደግሞ እኔ አስታርቃችኋለሁ በማለት ትለዋለች። ከዛ ልጁም እንግዲህ ፀጉሩን እያፍተለተለ ሙድዬ ያሽብኝ ነው እንዴ ሀና፣ ቆይ ምን ሊሰራ ነው ቤተክርስቲያን የሚሄደው በማለት ይነግራታል። ከዛ ሀናም እንዴ ልትሳለም ነዋ፣ ቆይማ ቤተክርስቲያን መሄድ ምን ችግር አለው ብላ ስትለው፣ አሁንም ልጁ እሺ ከዛስ ይላታል። ከዛ በኋላማ አምላክ ራሱ የሚያስፈልግህን ነገር ስለሚያውቅ ሁሉን ነገር እሱ ያደርግልሃል በማለት ትነግረዋለይ አሁን ከአሴብ ጋር እንዳስታርቅህ ከፈለክ ተከተለኝ፣ ትልና ቀጥታ ወደፊቷ ታመራለች። ከዛ ሀና ቀጥታ ተነጥለው ስትሄድ እሱ ፀጉሩን እያሻሸ ይመለከታታልና፣ ከዛ ቆይመት አሴብ ምኗን አይቶ ነው በጣም ቆንጆ ነት ምናምን እያለኝ የነበረው የሆነች አጥንት ነገር በማለት ይላል ማለት ነው ሀናን ከዛ እንደዛ ብሎ ካወራ በኋላ አንቺ እሺ በቃ ጠብቂኝ፣ አብረን እንሄድ እና ልጁም ቤተክርስቲያን ለመሄድ ይስማማል። ከሀና ጋር ይከተላታል ማለት ነው። ከዛ አባባ እና ልጅቷ ደግሞ ቤት ውስጥ ቁጭ ብለዋል። እሳቸውም ያመጣችላቸውን ሜሬንዳ እየጠጡ ነበረ። ልጅቷ ደግሞ ምግብ እየበላች ነበረ። እና ከዛም ለአባባ ጥያቄ ታቀርብላችኋለች አባባ ምግቡን ግን ሀና ናት አይደለም መሰረው? ትላቸዋለች። ከዛም አባባም መጠርጠርሳ ብለው ሲሏት በስማም በጣም ነው የሚጣፍጠው በማለት ትላለች ማለት ነው። እኔንም ሙያ ብታስተምረኝ ደስ ይለኛል በማለት ትነግራቸዋለች ለአባባ። ከዛ ሙያ ብታስተምረኝ በጣም ነው የምፈልገው ስትላቸው አባባ ደግሞ ውይ ምን ነው እስካሁን ድረስ ምግብ መስራት አታውቂም እንዴ ይሏታል። ከዛ ልጅቷም መስራትማ እሰራለሁ ግን ደግሞ የሀናን ያክል አልችልም ስትላቸው አባባ፣ አባትሽ ግን እንዴት ምግብ መስራት አላስተማርሽም ይሏታል። ከዛም ልጅቷም አባቴ ምግብ መስራት አይችልም በማለት ለአባባ ትነግራለች። እናም ልጅቷ ቀጠል ታደርግና አባቴ ምግብ መስራት አይችልም እናቴ ነበረች እናቴ ደግሞ አርፋለች በማለት ትነግራቸዋለች ለአባባ። እናም ልጅቷም ግን ሀናን እርሶ ነዎት አይደል ምግብ መስራት ያስተማሯት ብላ ትጠይቃለች። አሁንም ከዛም አባባም አዎ ሀናን እኔ ነኝ ምግብ ያስተማርኳት፣ ግን አባትሽ እንዴት ምግብ መስራት አይችልም በማለት አሁንም ድጋሚ ይጠይቋታል። ከዛም ልጅቷም አባቴ የምግብ ችግር የለበትም ብቻ ምግብ ፊት ለፊት ይቅረብለት እንጂ የምንም ሳያጣጥም ነው በልቶ የሚጨርሰው ብላ ትላለች። ከዛም አባባ እንደዚህ ስትላቸው ይሄ ለሆዱ ሟች ነው ማለት ነው በማለት ይመለሱላታል። ከዛ ልጅቷ ልጅቷም ለሆዱ ሟች ቢሆን ኖሮማ መስራት ይችልበት ነበረ፣ በማለት ትነግራለች። ከዛም አባባ አባባ ምን ይሏታል፣ ስለዚህ የኔ አባት ሆዳም አይደለም እርሶ ሆዳም ነዎት እያልሽኝ ነው ማለት ነው ብለው ይሏታል። ከዛም ልጅቷ አረን እንዴ አላልኩም አባባ ብላ ትላለች። ከዛም አባባ ምን ይላሉ፣ እንደው ግን አንቺ ምን አይነቷ ልጅ ነሽ በማለት ይሏታል። ልጅቷም እንደ አባባ ለምንድን ነው ቀልድ የሚቀልዱብኝ እኔ እኮ ቀልድ አልችልም በማለት ትላለች። ከዛም አባባ እንደዚ ስትላቸው እና ታዲያ እስካሁን ስትቀልጅብኝ የነበረው ቀልድ ቴት አምጥተሽ ነው በማለት ይሏታል። በዛ ያስቀጠሉና ለመሆኑ ግን አባትሽ ደህና ነው ይሏታል። ከዛም ልጅቷም አባዬ ሰሞኑን ትንሽ አሞታል ትላለች። አመም አድርጎት ነበረ፣ ግን ደግሞ አሁን ትንሽ ደህና ነው ትላለች። ከዛም አባባ የልጅቷ አባት እንደታመመ ስትነግራቸው አትመመኝ አይባልም አትግደለኝ ነው እንጂ ይሏታል። በዛ ያስቀጥሉና እሺ እዚህ እሳ እኛ አካባቢ ያለው ጓደኛሽ እሱስ ደህና ነው ይሏታል። ከዛም ልጅቷ ደህና ነው መሰለኝ ስትላቸው አባባም መሰለኝ ማለት ብለው ይጠይቋታል። ከዛ ልጅቷ እሱማ ደህና ነው እኔ ግን ደህና መሆን አይመስለኝም፣ ትላለች ደጋግሜ ስለ እሱ እያሰብኩኝ ነው። የሆነ ልክ ያልሆነ ስሜት እየተሰማኝ ነው ብላ ለፋዘር ትነግራቸዋለች ለአባባ ማለት ነው። ከዛም አባባ ይህን ስትላቸው ልጄ ምን ሆነሻል ይሏታል። ልጅቷም እኔ እንጃ አባባ፣ የሆነ ጭንቅጭንቅ ነገር ይለኛል አለቻቸው። ውድና የተከበራችሁ የቻናል የቤተሰቦች እንግዲህ ኖላዊት ድራማ እስከዚህ ድረስ አቅርቤላችኋለሁ። በቀጣይ ክፍል እስከምንገናኝ ቪዲዮ ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። እንዲሁም ሀሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በያላችሁበት በሰላማችሁ ይብዛልኝ። ባይ ባይ።